ሰዎች እማዬ አንቺ አይደለሽ የምትፈልጊው ነገር ሳታረጊ እንዳታቆም የምትይ ኤቢ ነገር አታስረዝኝ ምንድነው ቆይ እማዬ ቆይ እንዳከፍቼ ምን እንደሆነ እኔ ነግርሻለሁ እኮ ተናገሪ ምንድነው እሺ እማዬ እያባየንና የዳጣን ጸጉር ወስጄ

እንግዲህ ቤተሰቦቻችን ይህ በዛሬው በጣም ከባድ ነገር ነው የተፈጠረው፣ በዳጣ ድራማ እንግዲህ እንደየንም ከሆነ በጣም እየውድር ነው ያለ ድራማ ነው። ግን ደግሞ በጣም ዳጣ ትንሽ ቻለንጆች ከቀን ቀን እየጨመሩባት እየመጡ ነው የሚገኘው። ግን እነሱ እነዚያን ቻለንጆቹ ሳይሆን በቤተሰብ ያላት ፍቅር ከሁሉም ስለሚበልጥ እንግዲህ ሁሉንም ተቻችላ ቆማና ማለት ነው። የዛሬው ግን ጫን ያለ ነው። እሱ ምንድን ነው እንግዲህ አቤድ የምትባለው ሆቷ ብዙ ነገሮችን ስታደርጋት ቆይታ አሁን በመጨረሻ እንግዲህ ጸጉሯን ወስዳ እንግዲህ የዲኤንኤ አስመርምራ ከአባቷ ጋር ውጤቱን ይዛ መታለች ማለት ነው። እንግዲህ እንደ ጀብድ እንደሰራ ሰው እንግዲህ ያንንም አምጥታ እናቴ ሰርፕራይዝ ነው ማደርግሽ ብላ አምጥታ ለእናቷ ሰጥታታለች። እናትየዋም እንግዲህ ወይዘሮ ማርታ በጣም ነው የተናደደችው። ከመናደዷም አንስቶ እንግዲህ በጣም ነው በጥፊ ጠፍጥፋ ጠፍጥፋ እና የጣለቻት ማለት ነው እንግዲህ፣ ሷም እያለቀሰች ትገኛለች። ግን እናትየዋ በፊት ጀምራም አንቺ ሰይጣን እያለች እየመታቻት እየተቆጣቻት ነበረ። ግን ሰርፕራይዝ ነው ማደርገሽ የሆነ ነገር ጀምረች ወደ ኋላ ማለት የለብሽም ትይኘለ እያለቻት ነበረ እናት ዮዋ እንደዛ የመከረቻት ለመልካም ነገር ማለት የሆነ ነገር ማሰብ የሆነ ነገር ያቀድነችውን ነገር ግብ እንዲታደርስ ለምሳሌ በትምህርቷ ከሆነ በትምህርት ይሄን ማድረግ ማሳካት አለብኝ እግዚአብሔር ቢፈቅድ ብላ ያሰበችውን ነገር እንዲታሳካ ለነገሮች ተስፋ እንዳትቆርጥ ጠንካራ እንድትሆን እንጂና እንደናት የመከረቻት እንደዚህ እንደዛ አይነት ነገሮችን ህይወት የሚያበላሹት፣ ትዳር የሚበጠብጡ፣ ቤተሰብ የሚያፈርሱ ነገሮች ውስጥ እንዲትገባ አይደለም። እሷ የቅናት መንፈሷን ታነሳስታ እንግዲህ የቤተሰብ እንት ነው ያናጋችሁ ማለት ይቻላል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ዲኤንኤውን አምጥታ ሰጣው አሰጣታለች። ይሄን ዲኤንኤ እንግዲህ አሁን ሲከፈት በጣም ከባድ ሪስክ ነው የሚሆነው ከሷ በላይ እንግዲህ ደግሞ፣ ጋሽ ደረጀ ሲሰማ እውነት በጣም እንጃ ከምላችሁ በላይ በእርግጠኝነት ምናልባቸው ይሄን ነገር እናት ጌቷ አይታ እውነት እናትዬ የቱ ይህን ነገር ቻሌንጅ አድርጋ ተቋቁመው ታልፈው ይሆን እንዴትስ አይነት ትግስት ይኖራታል ተብሎ ይታሰባል ማለት በጣም ከባድ ነው ከምላችሁ በላይ ማለት ነው በቃ እኔ እንጃ እንግዲህ ወረቀቱ ወሬ እጇ ገብቷል ዲ ኤን ኤ ውጤት እንግዲህ ሪ ብላ እንግዲህ ናታን ናታን በተጣርታ ነው እግ እንድናና ናታን ነዳጣ መተው ያስጣሏት ከእናትዮዋ እጁ ማለት ነው። ናታን መሀል ገብቶ ሲገላግላት ነው እንግዲህ ሲያስጣላት እናትየዋም እንግዲህ ናታንን ፊቱን አይታ ነው እንግዲህ መለስ ያለችላት ከለኋ ላይ ያው ናታን ፊት እንግዲህ ናታን አፍቃሪዋ እስከሆነ ድረስ ብላ ስለምታስብ እናትዬ የቱ ናታን እንዲሆን ቦታ የለውም። ለኤቢ ግን ከዛ አንጻር በቃ ተወች ታደረገቻ ማለት ነው። እንግዲህ ያን ወረቀቱንም በእግሯ እርግጥ ነበር ያደረገችው እናትዮዋማ ነው ጥላ ግን በእርግጠኝነት ልቧ እራሷ እየጠረጠረ ጋሽ ደረጀንም እንግዲህ ባለፈው እንዳያችሁት ዲኤንኤ አይነት ወሬ ስታነሳበት በጣም ነበር የደነገጠው። ምን ተፈጥሮ ነው? ምን ሆነ ማላቀ ሰው ይሆንክ ነው እያለችው ስለነበረ የሱሱ ቻለንጅ ሳይሆን አይቀርም ብዬ አስባለውኝ። እና በእርግጠኝነት ውጤቱን አሁን ቀዳዳ ብትጥለው ምን አባሽ ብላ ብትጥለው ጥሩ ነበረ። ግን ደግሞ ታየዋለች። ተፈቶ ሲታይ ደግሞ በእርግጠኝነት አባትና ልጅ ናቸው እነዚህ ልጆች፣ አባትና ልጅ ናቸው። ስለዚህ አባትና ልጅ የሆነን ሰው ደግሞ ስታገኝ እንግዲህ ጋሽ ደረጀ አወራላት ሌላ ነው የጓደኛ ልጅ ነው ብሎ ነው እንግዲህ ዳጣን ያስተዋወቃል ሶ አሁን ይሄ ዲኤንኤው ደግሞ የጋሽ ደረጀ ልጅ መሆኗን የሚያረጋግጥ ነው እዚህ መካከል ላይ በጣም ሀይለኛ ከባድ ትርምስ ነው የሚሆነው አሁን ጋሽ ደረጀ ባለፈው እንዳያችሁት ያንን የእናቷን ጌጣጌጦች ሸሽጋ እቺ ኤቢ እንትን ባለ ጊዜ እናቷ ጋር እንዳትጣላ በሚል እንግዲህ የራሱን ምክንያት ፈጥሮ አስታርቋታል ማለት እሷ እንዳንለካች አድርጎ ነው እንትን ያላት። ግን አሁን ደግሞ ማርታ ይሄን ነገር መቋቋም አትችልም። ምክንያቱም በውስጧ እየተመላለሰል ጥያቄ ነው እቺ ልጅ አምጥታ የሰጠቻት ደግሞ ውጤቱን ስታይ በጣም ቤቱ በጣም ነው የሚተራመሰው። ሲቀጥል አሁን ልጇን ራሱ በእርግጠኝነት ይቅርታ ትላታለች። ለምን እሷ ራሱ ኦቨር ስለምትናደድ ነገሩን እዚህ ጋር ይቀጣጠላል። ዳጣን ከቤት ለማባረር ነው እንግዲህ ነገር እየሾ ትንሽ የሚሆነው ማለት ነው። ከዛም እንግዲህ ጋሽ ደርጄ ምን እንደሚያስብ በጣም ከባድ ነው። ቻለንጁ በጣም የከበደ ነው የሚሆነው። እስኪ እናንተ ምን ታስባላችሁ? እንግዲህ ማርታ ይህንን ዲኤንኤ ውጤት ታየው ነው አባትና ልጅ ናቸው። ሶ ምን እንደምትል መገመት አያቅትም። ምክንያቱም አንዲት ባሏ የሸሸጋትን ትልቅ የቆንጆ ልጅ አምጥቶ ቤቱ የጓደኛ ልጅ ነው ብሎ ያስገባትን ልጅ የእሱ ልጅ መሆኗ ስትረጋገጥ ለዛውም ደግሞ ከሱ ሳይመጣ በልጅቷ በዚህ ሁሉ ጥረት እንትን ማድረጓ በጣም ከባድ ነው። ለማርታ አሁን ለጋስትሮጂ ለባልተቤቱ በጣም ከባድ ነው፣ ቻሌንጅ ነው። እሷን ብቻ ሳይሆን እኔ በሆን ብላችሁ ስታስቡ እውነት በጣም ያስደነግጣል። እሷ አሁን ነገሮች ወይ በሆነ ሲስተም በሆነ ሜቴድ በሆነ መንገድ ቢነግራት እሱ ችግር የለውም ነበር ግን አሁን በሌላ መንገድ ታወቅ ስለዚህ በጣም ከባድ ነው የሚሆነው። እኔ የእኔን ሀሳብ ንገራችሁ ጋይስ ጋሽ ትርጅና ባልተቤቱ እንግዲህ በዚህ ምክንያት የተወሰነ እንትኖች ይፈጠራሉ። እሱ ደግሞ አዎ ልጅ ናት ብሎ እንግዲህ ሊፋጠጥ ነው። የዛን ሰዓት ደግሞ እንግዲህ አብይና እናቷ በእርግጠኝነት እዚህ ቤት መኖር ራሱ የማይፈልጉ ነው የሚመስለኝ። እሱ እንግዲህ ምናልባት ወይ ልጆቿን ይዛ ቤት ልትለውጥ ልትቀይር ቤት ልትለቅ እንደዛ አይነት ነው የሚሆነው። በዚህ መካከል እንግዲህ ዳጣና ሰላም የመቀራረብ ቻለንጅ ይኖራቸዋል ማለት ቻንስ ይኖራቸዋል። ከዛ ዳጣም ሂስትሪዋን ለሰላም ስታወራት፣ ሰላም መልሳ ሂስትሪዋን ለዳጣ ስታወራት እዛ መካከል ላይ ታሪካቸው የሆነ የሚመሳሰልበት መንገድ ይኖራል። በዛ እንግዲህ ልትጠራጠር የሆነ መጠራጠርና ይሄ ነገር ሊሆን ይችላል የሚል ሀሳብ ይመጣላቸዋል ብዬ ተስፋ አድርጋለሁ። ሶ ከጊዜያት በኋላ እኔ የኔ ምኝት የዳጣ እናት የዳጣናት ይችኛቱ ሴት የወጣ የዳጣናት መልሶ ጋሽ ደረጀ ሚስት አድርጓ ግብቷል። ዳጣ ዳጣና እናቷ እዚህ ቤት ይኖራሉ ማለት ነው። ምክንያቱም አሁን ወይዘሮ ማርታ በዚህ ሁኔታ ከጋሽ ደረጃ ጋር እንትን ማለት በጣም ነው የሚከብዳት ብዬ ስለማስብ ማለት ነው። ብቻ ከባድ ነው። አንዳንዴ ህይወት የህይወት ጉዞዎቿ በጣም አስቸጋሪ ናቸው። በጣም በቃ ከምላችሁ በላይ ያሰባችሁት ቀርቶ ባላሰባችሁት መንገድ ነው። እና አሁን ማርታ እንግዲህ ምንም ያሰበችው ነገር የላትም። ጋሽ ደረጃም እንግዲህ ረስቶት የስንት ሺ ዘመን ታሪክ ነው እንግዲህ ከ19 አመት በኋላ የሆነ ታሪክ መጥቶ ፊት ለፊታችሁ ግርጥ ሲል ለማመን የሚከብድ ነገር ነው። ለሱ በርግጥ ከህሊና ጸጸት ነጻ አድርጎታል፣ ግን ደግሞ ከባድ ነው የሚሆነው ማለት ነው። በዚያም አጋጣሚ እንግዲህ አብይና እናቷ ከዚ ከቤት ተወጡ። ዳጣ ሰላምና ናታን የቤቱን ትሆኑ ማለት ነው እንግዲህ ውሃ እዙም ልትሆን ትችላለች ሶ ዳጣና ናታን በጣም ይቀራረባሉ። ሰላም እና ጋሽ ደረጅም እንደገና ነገር ይሹን ብሎ ወደ ባልና ምስት ይሆናሉ። መልካም አይደለም ምኞቴ ትላላችሁ። ትዳር አፋተሽ ነው ወይ እንዳትሉኝ፣ ምክንያቱም ኦሬዲ ልጅቷና ትዳሩን ያባ ያፋታችሁ እኔ ምን ላድርግ። ኤቢ ናት፣ ኤቢ የምትባል ልጅ ሰው እናት እና አባቱ የሆነ ነገር ቢሰማ እንኳ ራሱ ትዳራቸው እንዳይናጋ፣ ቤተሰብ እንዳይለያይ፣ እናት እና አባቷ እንት እንዳይሉ የምችለውን ጥረት ማድረግ አለባት። እሷ ደግሞ ለማለያየት እንግዲህ ብር ተስንት ስርፋ እንዲለቀመች አይታችኋታል። ከሰው ተበድራ፣ ከእናቷ ለቅማ፣ ሰርቃ፣ ምናምን ጨማምራ ይሄንን ውጤት ያሳካችሁ ሰው ለመለያየት፣ ትዳር ለማፍረስ ይሄን ያክል ጥረት። በቀጣይ ክፍል እንገናኝ። ሰላም ቆዩ።